እንግዲህ አባባን አስወገደው። የትሁት አፍቃሪ አባባን ሊያስወግድበት የቻለው ምክንያት ምንድን ነው? ቲና ኸሊብ ትሁትን እንደሚያፈቅራት ከአባባ ጋር እየተወያዩ እንደሆነ አዳምጣ ለሱ ሁሉንም ነገር ነገረችው። ከቤት መውጣቱንም እንደነገረችው አባባ በትሁት ደብዳቤ ተበሳጭቶ ከቤት ወጣ እኔ በፍቅር እየለመናት እንደዛ አትሄጅ ብለን፣ እሷ ግን ተደብቃ ለመጥፋት ሞከረች፣ በማለትም አየባዳ ነገር በማለት በጣም ስለተናደደ በጨለማ ወጥቶ ቀረ። ይህንን የተከታተለው የትሁት አፍቃሪ እሱን በስለት እንዳይሆን አድርጎ እንግዲህ እጠራው ሜዳ ላይ ጥሎ ተዴ። እጅግ በጣም ያሳዝናል። አባባ አሁን ላይ የደረሰበት ጉዳት ኻሊብ እንግዲህ ቲና ሁሉንም ነገር ለትሁት አፍቃሪ ስለነገረችው አይደለም። ትሁቴን ባይኑ አይደለም አፍቅሮ መኖር ይቅርና፣ ባይኑ እንዳያት አልፈቅድለትም። ስለዚህ አንችም ንብረትሽን የራስሽ ማድረግ የምትችይው የኻሊብን አባት ስገልና እሱንም ትሁቴን ከሱ መንጠቅ የምችለው አባቱን ሳሳጣው ነው በማለትም ለቴና ነገራት። እጅግ በጣም ያሳዝናል። በትሁት ጦስ አባባ መሞቱ ትልቅ ችግር እና ትልቅ ጸጸት እያቃጠላት የምትገኘው ትሁት መኖር ከብዷታል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልዩ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ትሁት እንግዲህ ዛሬ ቀጣይ ፓርት ይዘን መጥተናል ማለት ነው እንግዲህ ቲና ተንኮለኛ ትሁትን የትም አትሄጅም ብላ አስቀረቻት። ያስቀረቻት ለራሷ ጥቅምና ለራሷ ፍላጎት ነበረ። ትሁትም እሺ በቃ አልሄድም በማለት ቀረችላት። በዛን ሰዓት ይሄንን ደብዳቤ እኔ ራሴ ቀዳልጄ ጥለዋለሁ። ድጋሜ ይሄን ነገር እንዳታስቢ በማለትም ትሁትን አስማማቻት። ትሁትም እሽ አለች ቲናን። ቲና በዚህን ሰዓት አባባ የሚቀመጥበት ቦታ ወስዳ ያንን ደብዳቤ ለሁለት ቀዳ ጣለችው። ስትቀደውና ስትጥለው አባባ አስተውሎ ነበረ። ሂዶ ትሁት ቡና ላምጣለ፣ ሻይ ምን ትፈልጋለህ እያነበብክ ነው ስትለውም፣ አይ ሻይ አምጭልኝ አላት። እሺ በማለትም ወደ ውስጥ ስትገባ ያንን ደብዳቤ አንስቶ ሲያነበው ስለሱ ነበረ። አባባ እናንተ፣ እኔ እዚህ ሁኜ እናንተ ስትሞቱ ማየት አልፈልግም። ከዚህ የሚሄደው አንድ አስቸጋሪና ከባድ ችግር ስለገጠመኝ ነው። እባከን አባባ ለአንተ የለኝም ቦታ እንዳትቀነሰብኝ፣ እኔ በጣም ነው መወድህ የእውነቴ ነው ምልህ እንደው ወደ ዝ ቤት ድጋሜ ላልመለስ ከዝ ቤት ሄጃለሁ በማለትም አባባ የተጻፈውን ደብዳቤ ግጥም አድርጎ አነበበው። በዚህን ሰዓት እኔ በፍቅር ስንለምናት እምቢ ብላ ተደብቃ ለመሄድ ሙከራ አደረገች። አይባዳ የሰው ልጅ የሰው ነው በማለትም በጨለማ ተናዶ ወጣ። በዚህን ሰዓት ያ አረመኔ ሰውዬ እንግዲህ አባባን ጉዳት ላይ አደረሰበት። እጅግ በጣም ያሳዝናል። ሌላኛው እንግዲህ ያንን የሰማይ ስባሪ የሚያክል የቲናን ሰውዬ የትሁት አፍቃሪ እንደምንም ብሎ እንግዲህ ቢላውንም አስጥሎ እንግዲህ ፈጥቂጥ ቢዋፍር ፈሳይቋጥር የሚባለውን እናም ሰው ስለወፈረ ምንም ነገር ማድረግ እንደማይችል ወይም እንደማይፈራ እንዲሁም ደግሞ ሰው ስለቀጠነ እንደማይናቅ አሳይቶት ከፊቱ ቱር ብሎ እንዳመልጥ አደረገ። አሁን ቲና ለእሱ ከነገረችው በኋላ እዩልህ፣ አዲስ ነገር አለ። ምንድን ነው? ካሊብ ትውቴን ያፈቅራታል። የኔን ትውቴን ማናባቱም ሊነካው ሊነካ አይችልም ሊነካትም አይችልም እገለዋለሁ፣ አለ። ከዛም ቀጠለ መልሶ ደግሞ ድጋሜ ደወለችለት። የኔንስ ነገር እንዴት አደረግክ? አሁን ወዴት የርክ ነው? ያን ሰው እየሽልገልልሽ የሰውዬ ከሞተማ በቃ እኔ እድለኛ ነኝ። አለቀ ይውልክ ውርሱንም እኔ ስላንቺ ሀብት ያሳስበኝ። የእኔንስ ነገር ሰው እየሽልገልልሽ ነው እሺ። እሱ ከሞተልኝማ በቃ ብቸኛዋ ወራሽ እኔ ነኝ አለች። አሁን ቴና የካሊብን የሰማንያ ፊርማ አልቀድም ብላም ቢያለች ካሊብ ማውራት አለብን ስትለው ምንድን ነው የምናወራው? ስላንቺ ምንም ማውራት አልፈልግም። እኔናንቺ የምናወራው ነገር የለንም አላት። እንግዳውስ የሰማን ሚስት መሆኔን አትርሳ። ይውልክ ስለ ፊርማው ነው አለችው። እሺ ምን ሲላትም እንደሱ ነው የሚያዋጣው አለች። አንቺ እሺ፣ ግን የሆነ ነገር አለ። አንቺ ያለ ምክንያት ምንም እንደማታደርግ ያውቃለሁ አላት። እሷም እንግዲህ ምክንያቷን ሳትደረድር ትሁት ገባችሁባት። ሀሊብ ይቅርታ ብቻ መስለይ ነበር ገባውኝ። ይቅርታ አለች ነይ ትሁት አዋሪው ስትልም እኔ ልውጣልሽ አይ አባቴ አባባ ኮ ማታ እንደወጣ አልተመለሰም አለችው ምን አትሰቤ እዳኒጋ ሆኖ ነው የሚሆነው አላቅም ሻይ ላመጣለት ሄጄ እያነበበ ሻይ ላመጣለት ስለው እሺ ብሎኝ ከዛው ልቅ ብሎ ሄዷል ምን እንደምለ አላቅም በጣም ቆየ አለችው በቃ እሺ ዳኒጋ ደውላለሁ አንቺ አትጨነቂ ትሁት አላት እንግዲህ ሌላው ነገር ትሁትና ካሊብ አባባ እንዲቀራረቡ ስለፈለገ ፍቅረኛ እንዳላት ነግሮት ነበረ። ትሁት ግን ፍቅረኛ እንደሌላት ለካሊብ ነገረችው። ካሊብም በሰዓቱ አባባ ለምን ዋሸኸኝ አለው። ምን ነው ማለት ምንድን ነው ዋሸው? ትሁት ፍቅረኛ አላት አስተዋውቃኛለች ያላልክም ነበር እንዴ ሲለውም፣ እንደዛ ነው አንተስ ለምን ዋሸኸኝ? ምን ዋሸሁኔ ደግሞ አለ። ይህን ጊዜ ቲና እያዳመጠች ነበረ። ይኸውልህ፣ ካሊብ ቲና ትሁትን በደንብ እንደምታፈቅራት አውቃለሁኝ ሲለውም፣ አቧ አቧ እኔ ትሁትን ከእህትነት የተለየ ሌላ ነገር ተሰምቶኝ አያውቅም አለ። አየህ፣ ድጋሚ እየዋሸ ነው። ስለዚህ ቀጥልበት ሲልም በቃ አለ። አሁን ካሊብ ትሁት ሻይ አፍልታ አመጣችለት። ነይ ቁጭ በይ አላት እናውራ ትንሽ፣ ሲላትም እሺ ካልክ ብላ ቁጭ አለች። ሻይ ልዩ የለሽም አታመጭም? አይ አላስፈለገኝም። አለሳኔ ላምጣልሽ እንዴት እውቴ? ሲላትም አረ እኔ አልፈለኩትኝም ችግር የለውም አለችው። አሁን ግራ ተጋባች። እሺ ፊልም እኔ አላት። እሺ ደስ ካለ አለችው። ፊልም ማየት ጀመሩ። እናም በዚህ ሰዓት ቲና መጣች። ከዛ በፊት ሁሉንም ነገር ሰምታለች። ዳኒም አባባም ወደ ላይ ሄደ ለማንበብ። ቁጭ ብሎ እፎቅ እያነበበ ውጭ ላይ እያለ ያገኘው እንግዲህ በጣም አሳዛኝ ደብዳቤ ነበረ። የትሁቴ ሌላው ዳኒ እና እንዲሁም ደግሞ ኢደን ደብብቆሽ ይጫወታሉ። እሷም በጣም ታፈቅረዋለች፣ እሱም በጣም ያፈቅራታል። እናም ዳኒና ካሊብ ቁጭ ባሉበት ሰዓት ኤደን መጣች። ኤደን ስትመጣ ካሊብ እንድነህ ብላ ዳኒን ለማስቀናት ያደረገችው ሙከራ አወላክፏት ሊወድቅ ልትወደቅ ነበረ። በዚህን ሰዓት ዳኒ ሩጦ እቅፍ አድርጎ አዳናት። ከዛም በድንጋጤ አይን ላይ መታየት ጀመሩ። ካሊብም ዝም ብሎያቸው ጀመር። ቀጠለና ዳኒ ጥሏት እየበረረ ወደ ክችን ሄደ። ትሁት በዛን ሰዓት ከካሊብ ጋር ፊልማይታ ተመልሰ ተመልሳ ወደ ክችን እቃዋን እያስተካከለች ነበረ። ከዛም ምኑን አለ አለችው። ውሃ ውሃ አለ። በሰላም ነው ዳኒ አለችው ትሁት። አይ ትሁቴ እሺ ጠጣ አለችው። አይ ጠጣሁ ምኑ ይኸውልሽ ምን ነው በቃ ለትንሽ ጊዜ ቢቆየ ስሜት የእውነት ዓለምን ኢደን መታ ሀወላ ክፋት ይዣት ነበረ፣ እና በቃ ሁለታችንም ሌላ ስሜት ውስጥ ገባን አላት ዳኒ። አንተም ትወዳታለህ፣ እሷም ትወዳለች። እሺ ምን ላድርግ? ይቅርታት ጠይቃትም እኮ እንደ በፊቱ ቶቶሎ አለችው። ትውቲ ድጋሜ ይቅርታ ጠይቂያት። እንዳስቀይማት አልፈልግም። እኔ ደና ሰው ሁኜ ደና ባል እንደሆንላት ነው። ያን ደግሞ ድጋሜ እንድሳዝ እንድትሰበርብኝ አልፈልግም። ምክንያቱም እቴና ጋ በተደጋጋሚ እየተገናኘው ስለሆነ ሌላ ችግር ይፈጠራል። ይበልጥ ደግሞ ልቧ ይሰበራል አላት። እንግዲህ ዳኔ አንተ ማሰብ ያለብህና መወሰን ያለብህን ነገር ወሰን። ግን ደግሞ እኔ እንደምልህ ከባድ ነው። አንተም ተወዳታለ እሷም ተወዳለች። በቃሽ ሌድ ብሎ ዳኒ ሄደ። በዚህን ሰዓት እንግዲህ ኋሊብ ኢደንን ምን ነው ትንሽ አቆዩም ነበር። በዚህ ስሜታችሁ እኮ ብትቆዩ የህንድ ፊልም ነው ያስመሰላችሁት አላት። ክክ እንዴት ነህ አለችው። ደህና ነኝ። ሂዱ። ለማንኛውም አስቡበት። እንደዚህ እየተወደዳችሁ? አላት ከዛም በኋላ ምን እንደምልህ አላውቅም አለችው። ተዛም ወታ ሄደች። እንግዲህ የቴና ሰውዬና የሰማይ ስባሪው ተፋጠጡ። እናም አንድ ነገር ምንድን ነው የሰፈር የሰፈሩ ፖሊስ ነህ አልን መሳሪያም የለህም? ደንቡንም ልብስ አለበስክም። ከዛ ደግሞ የሆነ ነገርም አትመስልም ዱርዬ ነሃልል አላውቅም፣ ብቻ ምንድን ነህ ሲለውም ቀጠለ። አንተ ማነህ? አላወቅኩ ምንተዋወቅ? አለ። ከዛ ዝም በል ሲልም እንግዲህ ሊወጋው ሲል አንዴ ሳተው። ከዛም ቀጠለና ተከረባብቶ ቢላውን አስጣለው። ከዛ አንድ ምክር ልንገርህ፣ እኔ አንተም ብሆን አለው። ይህ ምንም አይነት ምክር አልፈልግም። ይኸውልህ የትልቅ ሰው ምክርማ መስማት አለበህ። እኔ አንተም ብሆን ከዚህ እልም ብዬ በሩጫ ሮጥ ነበር እኮ። እኔ አንተን ፈርች ልሮጥ አለው። ማናባክ እንደሆንክ ከዚህ ጥፋ በማለትም አንዴ በቦክስ ሲለው ለብሱን ጥሎ፣ እንግዲህ ያጉብዳ ሰውዬ እየሮጠ እልም ድርግም አለ። በዚህን ሰዓት እማትረባ በማለትም እንግዲህ እሱም ተመልሶ ወደ ቤቱ ሄደ። ቲና ለሁሉንም ነገር ቤሄዳ ነገረችው። ቻናሉን ሰብስክራይብ